የምክክር ኮሚሽኑ ባህር ዳር ገብቷል። ፋኖም ባህር ዳር ታይቷል። ዝርዝሩን ይዘናል። በዘመቻ አንድነት አስደናቂ ጀብዶች ተመዝግበዋል። ሰራዊቱ አልቋል፣ የተረፈው ተማርኳል። ከጦር ግንባር የደረሱንን መረጃዎች እናስደምጣችኋለን። የፋኖ አደረጃጀቶች ከባድ ማስጠንቀቂያ ሰጥተዋል። መንግስትም ጭንቀት ውስጥ ገብቷል። አስቸኳይ ውሳኔ ተወስኗል። በመረጃችን ትሰሙታላቸው። በኦሮሚያ ሌላ መርዶ ተሰምቷል። ባስ ሙሉ ሰው ተወስዷል። መንገደኞች ተገድለዋል። አሜሪካ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 በአማራ ክልል አጀንዳ እየሰበሰብኩ ነው ያለው የምክክር ኮሚሽን በባህር ዳር እየተሹለከለከ ነው ተብሏል። ገለልተኛ ነን ያሉ ኮሚሽነሮችም በአምስት አይነት የመንግስት የጸጥታ ኃይሎች ሲታጀቡ ታይተዋል። በባህር ዳር ከተማ ሚሊሻ፣ መደበኛ ፖሊስ፣ አድማ ብተና፣ ፌዴራል ፖሊስና መከላከያ ተከበው እየተንቀሳቀሱ ነው ተብሏል። ከተለያዩ የክልሉ አካባቢዎች የመጡ የብልጽግና ወኪሎች ደግሞ በባህር ዳር ወጣቶች ሲዋረዱ ውለዋል። የከተማው ጀግኖች የፖለቲካ ሀሁን የማያውቁና አጀንዳ ሰጪ የተባሉ ተላላኪዎች መውጫ መግቢያ አሳጥተዋቸዋል። ይህ በእንዲህ እንዳለ በከተማዋ ዙሪያ አባይ ማዶ፣ ቤዛዊት ተራራ እና ቀበሌ 14 ኢንዱስትሪ ፓርኮች አካባቢ በርካታ ቁጥር ያላቸው ፋኖች ከነሙሉ ትጥቃቸው መታየታቸውን ተከትሎ ካድሬው ከፍተኛ ድንጋጤ ውስጥ ገብቷል ተብሏል። በዘመቻ አንድነት አስደናቂ ጀብዶ እየፈጸመ ያለው የአማራ ፋኖ አንድነት በጎንደር ውጊያውን አጠናክሮ ቀጥሏል። በጎንደር ግንባር የሚንቀሳቀሰው የመንግስት ጦር ከፍተኛ ሽንፈት እየደረሰበት ነው ተብሏል። በሰሜናዊ ጎንደር ቀጠና ዛሪማ ከተማ አቅራቢያ ጉቦ ተራራ፣ እንዲሁም ዋልድባ ገዳም አዋሳኝ ዛሪማ ወንዝ እና አዲስ ዓለም ከተማ በተደረገ የተጠና ማጥቃት በሁሉም የውጊያ ግንባር 43 የመንግስት ሰራዊት ላይ እርምጃ ተወስዷል። 21 አባላት ደግሞ ከባድ ቁስለኛ ተደርገዋል። 17 የሰራዊቱ አባላትም እጃቸውን ለፋኖ ሰጥተዋል። 62 ነፍስ ወከፍ የጦር መሳሪያ አንድ ብሬል ከአራት መቶ በላይ ተተኳሽ ጥይትም ተማርኳል። የአማራ ፋኖ አንድነት በጎንደር የድብ ጠለምት ተከዚህ ክፍለ ጦር ሁለት ብርጌዶች የድሉ ባለቤት ናቸው። በማዕከላዊ ጎንደር ቀጠና ለግዳጅ የተሰማራው የአማራ ፋኖ አንድነት በጎንደር አካል ተከዚ ክፍለ ጦር የላይ አርማጮህ ወረዳ ንዑስ ወረዳ ጂን ካው ከተማን ተቆጣጥሯል። በውጊያው ከ15 በላይ የጦር መሳሪያም ተማርኳል። የተሰዋ ጀርባ የቆሰለና የተማረከና ምሕረት የተሰጠው በድምሩ ከ25 በላይ የመንግስት ሰራዊት አባል ነው። ረሃብን እንደ ጦር መሳሪያ አድርጎ መጠቀም የዓለም አቀፍ ወንጀል ብቻ ሳይሆን የሞራልም ዝቅጠት ነው አሉ። የፋኖ አደረጃጀቶች ዘመቻ አንድነትን አውጀው ውጊያ እያደረጉ ያሉት አራቱ የፋኖ አደረጃጀቶች በወቅታዊ ጉዳዮች ላይ መግለጫ ሰጥተዋል። የብልጽግናው አረመኔያዊ አገዛዝ የአማራን ህዝብ ለአንዴና ለመጨረሻ ጊዜ ለማጥፋትና ከታሪክ መዛግብት ላይ ለመሰረዝ ሀገሪቱ አለኝ የምትለውን የአየር ኃይል ሜካናይዝድና እግረኛ ሰራዊት የሀገሪቱን ሙሉ በጀት በመጠቀም ድፍን ሁለት ዓመታት የጭካኔ በትሩን ሲያሳርፍ መቆየቱን ገልጸዋለን። በምላሹም መላው የአማራ ህዝብ በቁርጥ ቀን የፋኖ ልጆቹ እየተመራ ከሊቅ እስከ ደቂቅ በነቂስ በመውጣት አረመኔውን የብልጽግና ቡድን በመፋለም ለምድር ለሰማይ ይከብድ የሚመስለውን የክልሉን የብልጽግናና የጸጥታ መዋቅር በድጋሚ እንዳያዳግምና እንዳይጠገን አድርጎ በጣት ሰዋለን። ስርዓቱ እንዳይሞትና እንዲቀጥን ስልታዊ በሆነ መንገድ ሲያገለግል የነበረውን የይስሙላ የመንግስት መዋቅር እንዲወገድ ማገድ አድርገነዋል። ከልክ በላይ በእብሪት ተወጥሮ በድንፋታ የአማራን ህዝብ አዋርዳለሁ ብሎ የተኮፈሰው የኦሮሞማውን ኃይል አስተንፍሰነዋል ብለዋል። የአማራን ህዝብ በጅምላ በመጨፍጨፍ ደም ግብሩ የሆነውን የአገዛዙን ጅኒ በወሰድነው ነው ጠንካራና አስተማማኝ ምት በከፍተኛ ደረጃ አጓርቶና ቅስሙ ተሰብሮ አንገቱን እንዲደፋ አድርገነዋል። በተወሰደበትም ድንገተኛና ቅስም ሰባሪ ምት በድንጋጤ ቆሌው ተገፎ ሽንፈቱን መደበቅ አቅቶት ቆሌው ተገፎ እያዋ ባዣዣ ይገኛል ያሉት አደረጃጀቶቹ፣ በዚህ ቅስም ሰባሪና የተቀናጀ ምት የፋይናንስ ካዝናው ባዶውን የቀረውና ድንጋጤ ውስጥ የገባው የብልጽግና ወራሪ ቡድን የአማራን ህዝብ በተለይም አርሶ አደሩን አንበረክካለሁ የፋይናንስ ካዝናይንም እሞላለሁ በሚል የወቅቱን የእርሻ ጊዜ ከግምት ውስጥ በማስገባት መላ የብልጽግና ካድሬዎችን በማሰለፍ በከፍተኛ ደረጃ በመምራራጥ ላይ እንደሚገኝ ደርሰንበታል ብለዋል። በተለይም ወቅቱ የእርሻ ወቅት በመሆኑና የአፈር ማዳበሪያ ለአርሶ አደሩ የሚሰ የሚሰራጭበት ከመሆኑ ጋር ተያይዞ ለአርሶ አደሩ ግብአቱን በበቂ ሁኔታ በማቅረብ በገንዘቡ ገዝቶ እንዲጠቀም በማድረግ ፈንታ በአፈር ማዳበሪያ ሰበብ ከ13 በላይ የገቢ ዝርዝር በማዘጋጀትና በማቅረብ በተለይም አገዛዙ ጥምር ጦር ለሚለው መከላከያ አድማ መታኝ ሚሊሻና ሌሎች የጸጥታ መዋቅር ለማሰልጠንና ለማጠናከር የሚውል ገንዘብ እና ለሌሎች ዝርዝሮች ክፍያ ካልፈጸምክና ደረሰኝ ካላሳየክ የአፈር ማዳበሪያ አንሸጥም በማለት ህዝባችንን በከፍተኛ ደረጃ ለማንገላታት ዝግጅታቸውን መጫ መሰረሳቸውንና ወጣቱ አርሶአደር ማዳበሪያ እንደማይሰጠው ተጨባጭ መረጃ ደርሶናል ነው ያሉት። ይህንን ተከትሎም የፋኖ አደረጃጀቶች ለህዝቡ ተከታዩን መልእክት አስተላልፈዋል። አንደኛ፣ መንግስት ነኝ ብሎ ራሱን የሚጠራ አካል ረሃብን እንደ ጦር መሳሪያ መጠቀምና ህዝብን በጅምላ ለመጉዳትና ለመፍጀት የሚደረግ ተግባራዊ እንቅስቃሴ በማንኛውም ሁኔታ በዓለም ህግ የተከለከለ ብቻ ሳይሆን የሞራል ዝቅጠት በመሆኑ በእኛ በኩል በፍጹም ተቀባይነት የለውም። ሁለተኛ፣ ማንኛውም አርሶ አደር የአፈር ማዳ ማዳበሪያውን ያለምንም ተጨማሪ ክፍያ ዋጋውን ብቻ ከፍሎ እንደ ማንኛውም ቁሳቁስ የመጠቀም መብቱ የሚከበር እንጂ ያለማንም ከልካይ ተጨማሪ ክፍያ እንዲከፍል ካልሆነ የአፈር ማዳበሪያ መግዛት አትችልም በሚል በንጹህ አርሶ አደሮቻችን ላይ በተለያዩ አካላት የሚፈጸሙ ወከባና ማስፈራራት በፍጹም ተቀባይነት የለውም። ሶስተኛ የእርሻ መሬት በስሙ የሌለው ነገር ግን በተለያየ መንገድ መሬት በማግኘት በግብርና ስራ ላይ ያለን ወጣት አርሶ አደር ገና ለገና ፋኗዊ አስተሳሰብ ይኖረዋል በሚል የተሳሳተ ብያኔ በስምህ መሬት ስለሌለ የአፈር ማዳበሪያ ገዝቶ መጠቀም እንዳይችል በፍጹም ከመርህ ያፈነገጠ አሰራር ተቀባይነት የለውም። በመሆኑም አንደኛ አርሶ አደራችን ያለምም ተጨማሪ ክፍያ የአፈር ማዳበሪያ ዋጋውን ብቻ ከፍሎ እንዲጠቀም እያሳሰብ፣ ከዚህ ውጭ ማንኛውም የክልል ወይም የዞን ወይም የወረዳ ወይም የቀበሌ አመራር ወይም የግብርና ባለሙያ ወይም የአስተዳደር ጽሕፈት ቤት ባለሙያ ወይም የገቢዎች ጽሕፈት ቤት ባለሙያ ወይም የጸደይ ባንክ ኃላፊዎችና ባለሙያዎችና ሌሎችም ይህን ተግባ ተግባር ለማሳካት እና ተጨማሪ ክፍያ ለማስከፈል ሲንቀሳቀሱ ወይም በዚህ አጀንዳ ላይ ህዝብ ለማወያየት ጥረት ሲያደርጉ ቢገኙ አደረጃጀቶቹ አስተማሪ የሆነ እርምጃ የሚወስዱ ይሆናል። ሁለተኛ ማንኛውም የአማራ ማህበረሰብ ከንግድና ከተጨማሪ ትርፍ ውጭ ለእርሻ ስራ የሚሆን የአፈር ማዳበሪያ ገዝቶ የመጠቀም መብት እንዳለው እየታወቀ ምን አሳማኝ የሆነ ጉዳይ ሳይኖር ተልካሻ ምክንያት በመደርደር አምራች ኃይል የሆነውን አማራን ተስፋ በማስቆረጥ በኢኮኖሚ ለመጉዳትና ለማድህየት የሚደረግን ማንኛውንም እንቅስቃሴ በጽኑ የምንቃወምና የምንታገለው ጉዳይ ነው። ሶስተኛ የአፈር ማዳበሪያን ለገንዘብ መሰብሰቢያና ለፖለቲካ ፍጆታ መጠቀም ፍጹም ኢሞራላዊ ተግባር በመሆኑ ማንኛውም አካል ከዚህ አፍራሽና እኩይ ተግባር መቆጠብ ይኖርበታል። አራተኛ ረሃብን እንደ ጦር መሳሪያን ለማድረግና የአማራን ህዝብ ለመፍጀት የሚደረግ የአፈር ማዳበሪያን ከሶስት እጥፍ በላይ ዋጋው እንዲጨምር ከመደረጉም በላይ በተለያዩ ምክንያት የመከልከል ተግባር ዓለም አቀፍ የጦር ወንጀልም ጭምር ነው። እናም ይህ ተግባር በአስቸኳይ የማይቆም ከሆነ ህዝባችን በነቂስ በመውጣት አገዛዙን ለመገርሰስ እና ለመጣል ከጀግኖች ልጆቹ ጥሪ እስኪተላለፍ በተጠንቀቅ በመቆም እየተጠባበቀ ይገኛልን። ስለሆነም በዚህ ተግባር ላይ እየተሳተፋችሁ ያላችሁ አካላት ከዚህ ተግባራችሁ እንድትቆጠቡና ማንኛውም አማራ ለሁሉም ማህበረሰብ ፍትሐዊነት መሰረት ያደረገ ተግባር እንዲፈጸም እያሳሰብን ከዚህ ውጭ በሚንቀሳቀስ ማንኛውም አካል ላይ ወሳኝና አስተማሪ እርምጃ ለመውሰድ የምንገደድ መሆኑን ለማሳወቅ እንወዳለን ብለዋል። በአብይ አህመድና በሽመልስ አብዲሳ የሚመራው የኦሮሚያ ምድር የሰው ልጆች ሲኦል እንደሆነ ቀጥሏል። ዜጎች ወጥተው የማይንቀሳቀሱበት፣ ወጥተው የማይገቡበት አረመንያዊ ስርዓት በኦህዴድ የማፊያ ቡድን ተመስርቷል። የአራት ኪሎን መንግስታዊ ወንበዴ ከጫካ ሆኖ እንዲደገፍ የተደረገው የኦነግ ሸኔ በመንግስት የጸጥታ ኃይሉ እየታገዘ ለተረኛ ባለስልጣናት ሀብት እየሰበሰበ ነው። እገታና ግድያን መደበኛ ስራው ያደረገው ይህ ቡድን ምንም አይነት የሰውነት ተፈጥሮ የማይታይበት እንደሆነ በተግባር ተረጋግጧል። ሙሉ መንገደኞችን ከአስፋልት እየጎተተ የሚወስደው ኃይል ከጀርባ ከአገዛዙ የደህንነት ሽፋን የሚሰጠው ነው። የብልጽግናው የጫካ ክንፍ ዛሬም በኦሮሚያ ክልል ከጎሃ ጽዮንና ቶሉ ሚኒሊክ ማዕከል አንድ አውቶቢስ ሙሉ መንገደኞችን አፍኖ መውሰዱ ተሰምቷል። በእገታው ወቅት በተተኮሰ ጥይት የተሳፋሪ ህይወት ማለፉም ታውቋል። በዚሁ አካባቢ በቅርቡ አንድ አውቶቢስ ሙሉ ተሳፋሪ ታፍኖ ተወስዶ ለአንድ ሰው እስከ 15 ሚሊዮን ብር እንዲከፍሉ መጠየቃቸው ይታወሳል። ፑቲን ስለሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም እንዲያሳውቁ አሜሪካ ጠየቀች። ፕሬዝዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናገሩ። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዝዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራሰልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሷቸዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከሶስት አመታት በላይ የዘለቀው ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸው ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደው ውይይት ተከትሎ አሜሪካ ያቀረበችውን የሰላሳ ቀናት ተኩስ አቁም ዩክሬን ስትቀበል ሩሲያ በበኩሏ እስካሁን ውሳኔዋን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሀውስ አረጋግጧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ።